ሰላም ውድና የተከበራችሁ የኢዘኒቱ ተከታታዮች ሁላችሁም፣ ላይክና ሸር ሰብስክራይብ እያደረጋችሁ ጽናት ድራማ ዘጠና አንድን ይዤላችሁ ከች ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እያሉ ነው ኪሩቤልና ቅዱስ ና አሁን በእሱ ቸርነት ደህና ነን። እንዴት ነው ዛሬ ቡና ምናምን ሳትሉ፣ እባክህ ፌርሙዜ ጋ ሂጅ ነበረ ዛሬ ደግሞ ፌርሙዝ ሆንክ እንደ እያሉ እና ምን ልበል እና እኔም አሁን ሱሰኛ ሆንኩኝ። እኔ ግን የውል ከቡና ይሆን ከራሷ ከሷ ይሆናል እሱ ሲያዘን ከሰናይት የሆነን አንተ እረፍ። ግን እኮ እውነቱን ነው። አረ እናንተ እንዴ! እኔ እኮ ስለምታሳዝነኝ ነው እያለ ነው ቅዱስ ማለት ነው። ቅዱስ እና ናሆም ኪሩቤል እንግዲህ ፍቅራቸው በጣም ደስ ይላል። ልክ እንደ ሰንዬና እንደ ፅናት እንዲሁም እንደ ምን ነው እንደ ምሮ ማለት ነው እና አረ እያለ ነው። አሁን የምሬን ነው አለ ቅዱስ። ኧረ ጭራሽ እያለ ነው። ይሄን የገረማችሁ ጭራሽ ቤቷ ጋር ድረስ ሄጃለሁ። እና ሳትገባ ተመለስክ እንዴ? አዎ ባሏ እኳ አለ እንዴ? ጭራሽ ባለ ተዳር ነች አዎ። ቤተሰብ አለ ታልኳችሁ እኮ። እና ቤተሰብ ስትለኝ እና፣ ባል ቤተሰብ አይደለም እንዴ? ግራ ገባችሁኝ እኮ እንዴ አንተ እኮ ነው እንደሰግራ የተጋባኸው እያለ ነው አሁን። ማለት ነው ነው ክርዌል እሺ እንሂድ፣ በቃ አለቀዱስ አባቴ። ቡናውን ቀምቅማ ነው መሰለኝ የመጣችው ዛሬ። አየር ላይ ነው የምታወራው። አየር ትላለህ እንዴ? ነፍሳችን ይሉ ይሁን። አረ፣ እኛን የሆነ ነገር አረክ ማለት እያለው ነው ኢሳማ ማለት የኢትዮጵያ የሴቶች ማህበር ማለት ነው። አዎ ሴቶቻችንም አደባባይ ወጥቶች ወጥቶ ነው የሚሰድቡን እያለ ነው ማለት ነው። እያሉ እየተሳሳቁ ነው። ደስ ይላል። ፍቅራቸው ጨዋታቸው በጣም ደስ ይላል። የነ ናሆም እና የነ ፍቅር የነ ፍቅር አልኮ የነ ኪሩቤል ማለት ነው። አሁን ደግሞ ሰኒና ፅናት ሆቴል ላይ ቁጭ ብለዋል። ሲ ተረጋጊ አለች። እንዴት ልረጋጋ ሰኒ ደሞሁን ባታገሽ እስኪ እሷን መታገስበት አንድ ምክንያት እንኳ ስጪኝ አለች ከቤትሽ ቶሎ እንድትወጣ መታገስ አለብሽ እንዴት ማለት አለች ቆይ እንዴ አሁን እስከምታገግም አይደለ እስከምታገግም ድረስ አንቺ በደንብ እርጃት እኔ እንጃ አለች ስናት እኔ ግን ይህንም ማድረግ አልችልም አለች እንደ ሰኒ እኮ እስኪ በእኔ ቤት አስቢ እኔ ቢሆንማ እስካሁን ገላት ነበር፣ እስካሁን መታሰር ነበር፣ ወይ አብሬ ጨልል ነበር። እና እናንተ እንኳን ማድረግ ያቃታችሁን ነገር እኔ እንዳደርግ እየነገራችሁኝ ያላችሁት እያለች ነው ፅናት ማለት ነው። እሺ ከዚህ የተሻለ ምን ማድረግ እንችላለን? በቃ ከቤቴ መንቅሮ የሚያስ ማስወጣት። እንደዛማ አሁንም ማድረግ ትችያለሽ ሰኒ። ምንም ግን የለውም። እሺ ፅናት እሺ ጽናት፣ ቆም ብለሽ ብታስቢ ግን ጥሩ ነው። እኔ ለምን ቆም ብዬ አስባለሁ? እሷ ለእኔ እሷ ለእኔ ጥሩ ነገር አስባለኛለች እያለች ነው ሰናይ ደግሞ። አዎ እሱም አዎ አለች። ልጅቷ የሁሉ የሚገባት ልጅ አይደለችም። ስለዚህ ማናችሁም ሲሆኑ እንድረጋጋ ጠብቁ፣ ሰናይት እያለች ነው። ጽናት እኔ አሁን በቃኝ፣ ትግስቴ አልቋን፣ እሷን የምታገስበት ትግስት የለኝም፣ እያለች ነው። ሰናይት ደግሞ ተረጋጊ እያለቻት ነው ማለት ነው። ስለ ቤቲ ማለት ነው። እሺ ፅ ተረጋጊ፣ እሺ ኪራ። ምንድን እኮ አላውቅም። ገና ለገና በእናቱ ስም እናቱ ስለለመነችው ይህንን ማድረግ ነበረበት? እያለች ነው ጽናት ሰኒ እኔም እኮ እዚህ ነው ህይወት ያዝኩት አለች። ሰኒዬ ደግሞ ው ኪራም እኮ አጣቢት ውስጥ ነው የገባው፣ ገብቶ ነው እውነት ቢሆን ቤት ቢሆን እውነት ቤቴ ጥፋተኝነት ቢኖርባትም ግን በሱ ምክንያት ነው እንደዚህ የሆነችው እያለቻት ነው ሰናየት ማለት ነው። በሱ ምክንያት ጥፋት ጥፋት ተሰምቶት ነው የሚሆነው፣ እና እያለች ነው እና ልጃችንስ፣ ህልሚያችን ህልሚያችንስ ከዚህ ሀገር ለመውጣት የወጠንኩት ውጥንስ ምንድን ነው አለች እኮ። ለዛ እኮ ነው ፈጣሪ ከእንስሳት ለይቶ እንድናገነዛዝ የተሰጠን ጭንቅላት እያለች ነው እያለች ነው ሰናይት እና መንሱ እኛ ታዲያ ከላዘነ እሱ ከላዘነላት እኛ ምን ቤት ነን? እሱ ፈጣሪ ከላዘነላት፣ አላይ ሰኒ ማናጽናት ሰኒ ደግሞ ምን ነው ታውቆሻል። ነጋ አንቺ እኮ ከፈጣሪ ጋር ወጣ ገባ እያልሽ ነው፣ እየተጣላሽ ነው። አውቀሽዋን ወይ የምታወሪውን ታውቂዋለሽ ወይ እያለቻ ነው ሰናይት። ምጣሪ ቢኖርማ በተደጋጋሚ በአንድ ሰው ባልፈተነ እኛ ላይ ከዚህ በላይ እንግዲህ ጎልፍ እንዳታዘንብኝ መታወሪው ነገር እያሰብሽ እያለች እያለቻ ነው ስናይል። ፅ ደግሞ ያው ከመነደዷ የተነሳ ያው ፈጣሪዋን እየወቀሰች ነው ማለት ነው። በነገራችን ላይ እዚህ ጋር ደግሞ የቤት እናት መታጉብ ብላለች፣ እነ ኪሮቤል ቤት ጭራሽን ደግሞ አሁን ማናት ውሃ እየሰጠቻት ነው ዲና። አመሰግናለሁ ልጅ አለች

ዋጋ ሽን ከሚያውቁ ሰዎች ጋር ዋይ ያለበለዚያ ግን አንቺን አርክ ሰው እንዳትፈቅጅላቸው። እሱማ ልክ ነሽ ግን ህይወት ለሁሉም ሰው መርጫት ታስቀምጥም። እኔ ምልሽ ልጅ እኮ ቤተሰብ አትተኛም። እንደው ልቤ ተጨነቀ ገብቼ እላት። እኔ እንጃ ቅድም ነው እኔ እንጃ ቅድም ነው ወደ መኝታ ቤት ክፍል የገባችው እስኪ ጠቁምኝ፣ ሄጄ ለያት። አረ ለምን ያት አለ ወለች ሊና ማለት ነው። እናትዬ በጣም እየተጨነቁ ነው። እኔ እናት በእናት አንጀታቸው ለልጃቸው በጣም እየተጨነቁ ነው። እናት ከወርቅ ነች፣ መተኪያ የሌላት ወርቅ ከወርቅም ወርቅና ለልጃቸው እየተጨነቁ ነው። አይ አይ፣ ቤቲ ምንም ሳይጎልብሽ፣ እንደው ከሱ ላይ ይጣልሽ። በሀብት ስንት ሀገር ላይ ኖርሽ እያሉ እየጠየቁሽ፣ እንደው ከሱ ላይ ይጣልሽ እያሰቡ ነው ማለት ነው። ሌና መጣች፣ ቅድስት ማለቴ። የቤቴ እናት አለች፣ ቤቲ አለች። ቤቲ ምን ሆነች? የለችም ማለት ከተኛችበት ላይ እጅ ሳያት የለችም። እንዲህ ምን ማለት ነው? የለችም አላቅም። ሳያት የለችም። ክችንም ማየዋት የለችም። ታዲያ ልጅ እንደ ጨውሟሟች ወይስ እንደ ውሃ በነነች በሰላም ትናንት አይቻት አሁን ዛሬ ልጅ የለች የምትሉት ለምንድን ነው ምን ማለት ነው አለች የቤቴ እናት ሌና ደግሞ አረ እኔ ምንም የማውቀው ነገር የለም አለች እዛ ራሳቸው ጨርሱት እነዚህ ውስጥ አትክተቱ ይሆ ምን ማለት ነው የማውቀው ነገር የለም ማለት ነይ እንጂ ወደ የትኖች ደግሞ መንቀር መንቀር የምትለው አሉ ምን ትላለች እያሉ አሁን ስልክ እየደወሉ ነው። አንሽው አንሽው አንሽው ይላሉ። ያው ልጃቸው ሊጠይቁ ነው። ያው ስልኩንም የሚያነሳላቸው አጡ። የቤት እናት በጣም ያሳዝናሉ። በልጃቸው ተሰቃይ ወይኔ ልጄ ወይኔ ልጄ እያሉ ነው። እነሱ ልጃችን ተኝታለ ብለው ልጃቸው ከመኝታው ጠፍታል። እኔማ ቅድስት አይደለሁም፣ እሰራልሻለሁ፣ አሳይሻለሁ። በልጄማ ቀልድ ማውቅ መስሎሻል እያሉ ነው። ጽናትን ይመስለኛል፣ ሳስበው ጽናትን ነው ብዬ ነው ማስበው። ሄሎ አሁኑ ነው አቤት፣ አሁኑና እያልኩ ነው አቤት፣ ተናገርኩ እያሉት ነው። ኪሩቤል ልጅ የት አለች ሊሉ ነው። ወይ ጉድ ኪሩቤል ተሰቀ። እኔን አላወቁኝም። ሌላ ቅድስቱኝን መጠበቃቸው አሉ። ለሰስ ብዬ ሰዋውሮች ሊሆን ይችላል። አሁን ግን አላወቀኝም እያሉ ነው ተናደዋል። እዚህ ጋር ደግሞ ምሮየ ቁጭ ብላለይ ስልኳን እየጎረጎረች ነው። እና ያው ምሮዬ ደግሞ ቆይ ቆይ ቆይ ቆይ ቆይ ቆይ እያለን አሁን መጣ። እሺ ኪሩቤል መጣ። ነጭ በነጩ ነው። ሁላቸውም ሁላቸውም ነጭ በነጭ ነው። ፎቶ እያነሳትም እስክሪንን ስልክህ ላይ አድርገህ ሁል ጊዜ ስገበያት አለው እያለ ነው። እንዲ እንዲ ምን እንግዲያ ነኝ እንዲ ያለ ኪሩቤን አይ ቢሆንም ቢሆንም እንግዲህ አትወኪራ አትወኪራ እንግዲህ እኔ አልሰራም።

አረ ምንም አልሆነችም። አለ እኮ ንገሩኛ ምንድነው ታስጨንቁኝ? ጽናት እንድታወሪያት ሆ ይፈልጋለሁ ምሩ እያሉ ነው። ጽናት ደስተኛ አይደለችም ቤት ውስጥ ቤቲ ቤት ውስጥ በመሆኗ ደስተኛ አይደለችም። ተስዋሹኝ እንኳን ጺ እኔ ደስተኛ አይደለሁም አለች ምሮ። እሱማ ማናችንም እኮ እናውቃለን፣ ግን ደግሞ እንዴ ኪራን ምን ለሰው ሰው እኮ አይደለም። እናይም እኮ እናቷ ለምን ነው ምን ላድርግ እያለ ነው። እና በጣም እንግዲህ ጽናትዬ በጣም ተሰብራለች። ለበቃ ምሩ ለትንሽ ጊዜ ታገሱኝ፣ ቤት የጀመረችውን ህክምና እስክጨርስ ድረስን ድረስ ነው ሞድ እጅ አይደለም እያሉ ነው። ለማንኛውም ቤተሰቦች ይሄ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ፅናት ድራማን በሚቀጥለው ክፍል ዘጠና ሁለትን ይዘን እስከምንመጣ ድረስ ላይክ ሼር ሰብስክራይብ ማድረጋችሁ አትርሱ። ቻናሌን አሳድጉልኝ። መልካምነት ለራስ ነው፣ አይከፈልበትም ሰብስክራይብ ማድረግ። እስኪ ሁላችሁም ሰብስክራይብ አድጉኝ። ይሄ ቤተሰቦች፣ ውድ ኢትዮጵያዊያን እህት ወንድሞቼ፣ ሁላችሁም በጣም አመሰግናለሁ ሁላችሁም አብራችሁ ስለነበራችሁ፣ እና ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ተከታተሉኝ ማለት ነው። አመሰግናለሁ አብራችሁ ስለነበራችሁ ውድ ቤተሰቦች እና ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ አምላክ ሀገራችንን ኢትዮጵያችንን ይጠብቅልን፣ ለህዝባችን ፍቅር፣ ሰላምን አንድነትን ያድልልን። አሜን። ስለነበረን ቆይታ ከልብ እናመሰግናለን። ባባይ